ውድ ተመልካቶቻችን እንደምን ሰንብታችኋል? ሳምንታዊም ሙያና ሙያተኛ ፕሮግራማችን ነው። ለዛሬም ሙያና ሙያተኛ ወደ እናንተ ልናደርስ የወደን ነው። በስካባተር ኦፕሬተር ሙያ ዙሪያ ከሙያተኛው ጋር ያደረግነውን ቆይታ ነው። ምን ይመስላል ሙያው፣ በተለይ ደግሞ ገጠመኞቹ። በስራው ላይ ብዙ ገጠመኞች ይኖራሉ። አሁን ደግሞ በሀገራችን በተለይ በክልላችን የኮሪደር ልማት ስራዎች ላይ በስፋት ተሰማርቶ ይገኛል። ይህንን ስራ ምን ይመስላል የሚለውን በዛሬ ሙያና ሙያተኛ ፕሮግራማችን ልንዳስስ ወደድን። ከፕሮግራሙ ጋር ጥሩ ቆይታ እንዲሆንላችሁ እንመኛለን። ከፕሮግራሙ ጋር ማህደር ትፈርደኝ እንደዚሁም የካሜራ ባለሙያው አበበ ኃይሌ አብረናችሁ ቆይታ እናደረጋለን። ጥሩ ጊዜ በቅድሚያ አመሰግናለሁ። እስቲ ራስን አስተዋወቀ። ስሜ ሙሳ ይባላለሁ፣ እስካቫተር ኦፕሬተር። እስቲ ወደ ኋላ እንመልስህና በዚህ የሽፈርና ሙያ ላይ የተሰማራው በስካቫተር ላይ መቼ ወደ ስራው ገባክ? መቼ ጀመር? እኔ ሁለት ሺ አንድ ነው ከቤት ወጣኝ። ረዳትነት ሁለት አመት ሰራውኝ። ከዛ በኋላ ሁለት ሺ ሶስት ገና ላይ ግድብ የሚባለው አለ እዛው እየሰራው ነው እስካቫተር የተማርኩኝ። ከዛ ጀምሬ አሁን ኦልሞስት 14 15 ዓመት ሆነኝ። ምን ምን ነበር መነሻክ ወደዚህ ሙያ ለመግባት ያነሳሳ? ለመግባት ያ አንድ ዘመድ ነበረኝ። ስምንተኛ ክፍል አቋርጬ ነው ወደዚህ ስራ የገባሁ። ከዛ በኋላ እስካሁን እየሰራበት ነው። ምናልባት ከሌላው የሽፍሩና ሙያ ሌሎች መኪናዎችን ከማሽከርከር ምን የተለየ ነው? እስቲ የስካባተር ያለኝ ያው የራሱን እንትን ይመርጥና፣ እኔ ለመጀመሪያ ጊዜ ምኞቴ ያው አስተማሪ ለመሆን ነበር፣ በሰዓቱ አልተሳካም። ከዛ በኋላ ሹፌርም ይመኝ ነበር፣ ይህን ሲያገኘው በእኛ ሁኔታ በእኛ፣ አሁን ብዙ የኢትዮጵያ ሹፌር ናቸው። ከዛ አኳያ እኔ ያው እስከ አበተር በብዙ አይነት የተሻለ የምን መረጥኩኝና ወደዚህ ነው ያገባል ብዙ ጊዜ ያው ልጅ ሆነን እነታችን እንላለን። አንተ እንዳልከው ያው መምህር ሙያን ትፈልገው ነበር፣ ነገር ግን ዛሬ እዚህ ሙያ ላይ ተገኝተሃል እና እስቲ ስሜቱ ምን ይመስላል? ምናልባት የምትፈልገውን ሙያ መስራት ለአንተ ያለው ስሜት ለእኔ እስካወተር በጣም ያው አሁን በጣም ደስ የሚለኝ ነው። ማለት አንደኛ እንደምናውቀው በሀገራችን ያው ለእኔ እንደ ጌም ነው የምታየው ነ እኔ እንደ ጌም ነው የማስበው አሁን ያው ከቆይታ አኳያ ያው ደስ የሚል ስራ ነው ስራ ከሌለ እንኳን እዚህ አጠገቡ ቁጭ ብዬ ነው የምደሰተው። ይሄ ስለሆነ ደስ ይለኛል። በበኩሌ ያው ሁሉም አንድ አይነት ነገር ላይ ከመስራት ወጣ ብሎ ማያት ነው። መልካም ያው ስራው ደግሞ በተለይ በአሁን ሰዓት ብዙ የኮሪደር ልማት ስራዎች እየተሰሩ ነው። ይሄ ደግሞ የእናንተ ሙያ በጣም የሚያስፈልግ ሙያ ነው። በኤክስካቫተር ሹፌርና ኦፕሬተር ሆነ መስራት ና እስቲ ምን ይመስላል? አሁን ላይ ያለው ስራ ደስተኛው እኛ እየሰሩ ነው። አልሐምዱላህ ባላ ፍቃድ ሁሉም ያው በኔ ደስ የሚል ስራ ነው እላለሁ። ሁሉም ወደዚህ መጥቶ ቢያይ ደስ ይለኛል። የሰው አስተያየት አሁን እንዲህ ትልቅ ሆኖ መንገድ ላይ አሁን ካጠገብ ይያልፈካል ያስፈራል። እንዲህ ግዙፍ ስለሆነ ሲታይና፣ እስቲ ምን ገጠመኝ ገጥሞሃል? ዚ ጋር የተያዘ የገጠመኝ ለመጀመሪያ ጊዜ 2003 እስከ አባታሪ ይዤ ተራራ ነበር ለ2 ሰንጥቀ የምንሰራው እና እኔ ገቢና ውስጥ ነኝ። ከላይ ድንጋይ ተንከባልሎ ሲመጣ እንደ ኩዋስ ለመምታት ተነስቻለሁ፣ ግን መልሼ ራሴን ታዝቤ ስቅ ያለሁ

ከሰዎችስ አንዴ እንደዚህ አይነት ኦፕሬተር ነክ እንዴ ዶዘር ላይ በቃ የሰዎችስ አስተያየት በዚህ ስራ ላይ ሆነ ነገራችን ላይ ያው አንድ ልጅ ነበረና እሱ ከኔ በጣም ወፈር ያለ ነው። እኔ ቀጭን፣ ብዙ ጊዜ እኔ ኦፕሬተር በማልመስልበት ሰዓት ይቺ ልጅ ናት እንዲ ምናምን የሚለው ነገር አለ። ሰውነት ነው እንደ የሚያንቀሳቅስ ነው። አንተ ነው ጥሎኝ የሄዱ መኪኖች ሁሉ አለ አሰራም ተብሎ ማለት ነው። በዛ የሚገምቱ አለ በዛ የሚገምቱኝ። በስራ እኔ አልደራደርም። ስራ ለኔ በቃ እንደ ላይፍ ነው ማስቦ ለምሳሌ ቱሪስቶች ምናምን የሚባሉት ሙሉ ኢትዮጵያን እኔ በዚህ ስራ ሌላ ከፍሎ በሚሄድበት ሰዓት እኔ የተከፍሎኝ ሙሉ ሀገሬን አይቼዋለሁ። ሙሉ ከኢትዮጵያ ማለት ነው። አሁን ሀራር ሁለት አመቴ ነው ያው ካዩ አገራቶች በሙሉ የከሌ አገር ቢባል እኔ ሁሉም ለኔ አገሬ ስለሆነ እስከ ገጠር መንገድ ሁሉ ገብቼ ስለሰራ ደስ ይለኛል። በቃ ማለት ህዝቡን የሚያየውበት አሁን ህዝቡ የከሌ እንደዚህ የከሌ በሚሉበት ሰዓት እኔ ዋስ ሊሆነው ይችላል። ለምን እንደዛ ህዝቦች፣ ይሄን ደግሞ ያገኘሁት በዚህ ስራ ነው። ማለት በቃ ደስ የሚለኝ ጎንደር፣ ጎጃም ምናምን ወሎ፣ ሙሉ ኢትዮጵያ ደስ የሚል ሁኔታ አሳልፊ ያለው ብዙ እድሎችን ፈጥሮልሃል በተለይ ኢትዮጵያን ለማየት ትልቅ እድል ፈጥሮልሃል። ምናልባት እስኪ ማትረሳው በዚህ ስራ ላይ ሆነ ማትረሳው ነገር አለ እስኪ ይህን በህይወቴ ማረሳውን መቼ የምትለው ማረሳው በህይወቴ በአንድ ሳምንት ውስጥ ሁለት ጊዜ አደጋ ደርሶብኛል እሱ አደጋ ውስጥ ፈጣሪ ከዛ ማለት ከኔጋ ያሉትም ሰዎች ሲሞቱ፣ ተራራ እየሰራን በነበረበት ሰዓት ወደ ጎጃም አካባቢ ነው፣ ሞጣ የሚባልበት አካባቢ ከሞጣ 27 ኪሎ ሜትር ነው የምንሰራው። ጎንደርና ጎጃምን ነው የምናገናኘው። ትልቅ ተራራ ነው፣ ያ ተራራ ተሰንጥቆ ጥሎኛል። በዛ አጋጣሚ እኔ ምንም ሳልሆን ወጥቻለሁ። ሙሉ ይሄ ነው ሙሉ ተገልብጦ እኔ ተርፌ ያለው በሁለተኛ በዛ በማግስቱ ሳምንት ከመኪና ተገልብጦኝ የኔ መኪና የማሽኑ ባለቤት ሞቶ ነው የተርፍ ያለው። እሱን ማረሳው አጋጣሚ ሳስን ገጠመኝ ነው፣ ያው ዘና የሚያረግ ገጠመኝ በስራ ላይ ቢሆንም። አሳዛኝ ማይረሳ ገጠመኝ ደግሞ ይኖራል ና አይረሳም፣ መቼም አይረሳኝም። ምናልባት ከሌሎች መኪናዎች ይሄ ዶዘር ነው ካልተሳሰው፣ ስሙ የሚሆነው ምንድን ነው የሚባለው? እስካቫተር እስካቫተር። የሚለየው ከሌሎች መኪናዎች የተለየ ነገር የሚባለው፣ አሁን ምን ምን አለው? ከሌሎች ማሽነሪ ማለት ዶዘር አለ፣ እስካቫተር አለ፣ ሎደር አለ፣ ፓክ ሎደር፣ ሩሌር የሚባሉ ማሽነሮች አሉ። ክሬን የሚባልም አለ ወደ ፎቅ የሚያነሳ። ከነዙ አሁን ይሄ እንትን የሚለው እንደ ሰው እጅ አሁን ወደ ወሎ አካባቢ ምንድነው የሚባሉት? የእግዚአብሔር እጅ መጣ ነው የሚሉት። በራሱ የዘንት ስለ ስለምሎ አሁን ይሄ ይቆርጣል፣ ቆረጣ ቦታም ይገባል፣ ከዛ ይጭናል። በእንደዚህ በቃ አሁን የተለያየ ዶዘርና ሎደር የሚሰሩትን ስራ ራሱ ብቻውን መስራት ይችላል። የመጀመሪያ ይሄ ማሽን ታስቦ የተሰራ አንድ እጅ ያለው ሰው እንዲህም መስራት እንደሚቻል ተደርጎ ነው የተሰራ። ለዛም ሁለቱን ነገር ያካትታል ነው። ይህ ነው ያለው ነገር። ምናልባት ከስራክ ውጭ ለእረፍት የምንዝናናበት ይኖራል። ብዙ ሰዎች አለ እረፍት ቀን ይሄን እዝናናበታለው። ምናልባት ሙሳ የሚያዝናናው ከስራ ውጪ ምንድን ነው? በምን ትዝናናለህ? ከስራ ውጭ አሁን የሚዝናናው፣ እኔ በህይወቴ ስራዬ ነው ብዬ ነው የማስበው። አሁን ለምሳሌ ስራ ላይ ስላለን፣ አሁን ለምሳሌ እሁድ አንዳንዴ ልናርፍበት የምንችልበታለን። እኔ ግን በቃ ከስራ ወጥቼ እንደ ሌላ ሰው ወይ የሆነ ከተማ ምናምን ረፍት ቢኖረን ማለትም ወይ ወደ ቤተሰብ ነው የሚሄደው፣ ረጅም ረፍት ካለኝ ወይ በቃ የአንድ ቀን የሁለት ቀን ከሆነ ማሽን የጋ ቁጭ ብዬ ነው እንትምለት ለምን በ18 እስከ 20 አመት ባለው ነው ይህ ማሽን የያዝኩት። በቃ ያን ከማሽኑ ጋር አደፍተውኛለሁ። ሌላ ቦታ ሄጄ መዝናናትም አልፈልግም። ረፍት ጊዜንም እዚህ በቃ ቦታው ነው በቃ ደስ ይለኛል። አይን አይኑን እያየ ነው ውሎ በጣም ግዙፍ ነው። ሳየው ላንተ ምን ይፈጥርብሃል? ስታየው ይህንን እኔ ነኝ እንዴ የማሽከረክረው የምሰራበት ወተክ ብሎ ስሜታዊ ነገር ተሰምቶ ካያቅም፣ ሰዎቹ እሱ ነው እንህንን የሚያንቀሳቅሰው። በዛ ጉዳይ እኔ ማለት እውቀቴ የፈጣሪ ነውና እኔ እንደዚህ ነኝ ብዬ አላውቅም በህይወቴ ለምን አሁን ለምሳሌ እኔ ያስተማርኳቸው ረዳቶች አሉ፣ አንድ ሰባ ስምንት የሚሆኑት አሉ። ግን ከረዳቴ የሆነ ሀሳብ መቀበል ስለሚፈልግ ሽንፈትን እንደ አስተማሪ ነገር ነው ስለሚቀበል፣ እኔ እንደዚህ አሁን ሰው ልጅ አንተ እንደዚህ አንተ ጀግና ምን በዛ ነገር አንትናለለ ሙያ የሆነ ለማከፋፈል ትሞክሪያለሽ እንጂ በዛ አልኮራ ምናልባት ወደዚህ እስካቫተር ኦፕሬተር ላይ ለመሆን የሚፈልግ ብዙ ወጣቶች ይኖራሉ። አንተ በወጣትነት ነው የጀመርከው፣ በጣም በልጅነት ማለት እንችላለን። ወደዚህ ሙያ ለመግባት የሚፈልግ ምን መሆን አለበት? ወደ ሙያው ለመምጣት ይህን እስካቫተር ኦፕሬተር ለመሆን ምን መሆን ያስፈልጋል? በባህሪም ሊሆን ይችላል፣ በሙያውም ምን አይነት ሰው መሆን አለበት? አንደኛ እስካቫተር ኦፕሬተር ለመሆን ራሱ ትዕግስት ያስፈልጋል። ትዕግስት ስልሽ ሙያ ያው ሁላችንም ተምረን አንቺ ለዚህ ለጋዜጠኛ ሙያ ተምረሽ እንደደረሽበት፣ ተምዶ ይደርስበታል። ይሄ እስካቫተር ጥንቃቄ አንደኛ የሚፈልጉ ብዙዎች አሉ። ብዙ ፎርማን አለ፣ ብዙ ኢንጂነሮች አሉ። ዋና ትዕግስት መኖር አለበት። አንዳንድ ሰዎች አሉ አልታገስም ብሎ ፎርማኖቹን እንትምሉት ይሄን እንደመከታ እኔ ይሄን አስራ ምናምን አመስ ሰራ አንድ ቀን ወይ ከቻልኩ ከማሽኑ ወርጅ እንትን ላለው እንጂ በማሽኑ እንትም ብያላቀም። ግን በቃ የሆነ ነገር ያስደስታል። ለምን የሚሰሬ ነገር ልክ እንደ ራስሽ እጅ ነው በቃ የምታነሽ ያን ነገር የምታደርጊ ያው ፍለፊትሽ ላይ ስለሆነ በቃ ሁሉም ትግስት ያስፈልጋል። የመጀመሪያ ለሁሉም ነገር ትግስት ያስፈልጋል። ለኪላ ስካባተር ትግስት ያስፈልጋል። ለምን ንዲት አያስፈልገውም። ለምን አንድ አይኔ አጠገብ የሚሰራ ሰው ካናደረኝ በዛ የሚመቱ ሰዎች አሉ። እኔ እንደዛ አይነት ካሜራ የኋላ ካሜራ ናቸው የምንጠቀምበት። ሙሉ ማሽኑ፣ ችግር ያለበትን ማሽን በሙሉ በዚህ እዚህ ዳሽቦርዱ ላይ ያበራል። ከዛ እነዚህ ሬዲዮ ናቸው። እነዚህ የእግሮቹ ጥንችል እና ኤል የሚባሉ ናቸው። እነዚህ ማብራት። ይሄ ፓወር ነው። ይሄ ደግሞ የጃካመሩ ነው። አሁን የሚሰራው ጃካመሩ ላይ ነው ያለው። ማሽኑ ራሱ ይሄ የኋላ ካሜራ ነው። እነዚህ ደግሞ ትእዛዞቹ ናቸው። እነዚህ ትእዛዞቹ ነው። አሁን ዲፍሬንት ተስቧል። እዚህ ምንም ቢታደርግ አይንቀሳቀስም። ይሄ መዘርጋት ነው። ወደዚህ ስታደርግ ማቀፍ ነው። ይሄ ወደ ላይ ማንሳት ነው። ይሄ ደግሞ ማወራት ነው፣ መሬት ላይ ማውራድ። እነዚህ ደግሞ ይሄ ያስረዝማል ወደ መሬት ሙሉ በሙሉ ቡምና አርም ይባላሉ። እነዚህ ሁለቱ ይሄ ስታደርጉ ሁለቱም ያስረዝማል። ይሄ ወደ ላይ ያነሳ ወደ ራሴ እንደዚህ ከፍ ያደርጋል። ወደዚህም ካረፍ ሹ ይባላሉ ብቻ ነው የሚዞሩ በነገራችን ላይ ወደ ኋላ እና ወደ ፊት የሚባለው ወደ እናመሰግናለን። መልካም ስራ እንዲሆንልን እንመኛለን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ በሙያው ላይ ማለት አለብኝ የምትለው ካለ እድል። በሙያ ላይ ማስተላለፍ የምፈልገው ያው ጥሩ ሙያ ነው ብዬ ነው ማስበ። አንደኛ ለሀገራችን ማለት ሰው እንዲበዛ እፈልጋለሁ። እኔ ሀረር በቃ አሁን ለመቀመጥ ፈልጋለሁ። ለምን ብዙዎቹ አሁን የሀረር ልጆች አብዛኛ የሉም በዚህ ሙያ ላይ። ለምን እዚህ እንደ አጋጣሚ ምናምን አንድ ሁለት ሰው ከሆነ እንጂ ሁሉም እንደሚታቀ ወይ ሹፌር ነው፣ አብዛኛው ሀረር የምናቃት በሹፍርና ነው። ይህን ነገር ወደዚህ መጡ ቢማሩ ደስለኛል ብዬ ነው። ክብር ለሙያና ሙያተኛ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንግዲህ እንደተመለከታችሁት በዛሬው ሙያና ሙያተኛ ፕሮግራማችን ከእስካቫተር ኦፕሬተር ባለሙያ ጋር ነው ጥሩ ቆይታ ያደረግነው። እንግዲህ እንደተመለከታችሁት ተመልካቾቻችን፣ ስለ ስራው ምን ይመስላል፣ እንደዚሁም በውስጡ ያለው ገጠመኝ፣ የስራውን ሁኔታ በአጠቃላይ ባለን ሰዓት ወደ እናንተ አደረስን። እንግዲህ ሁሌም እንደምንለው ክብር ለሙያና ለሙያተኛው እያለን የዛሬው ሙያና ሙያተኛ ፕሮግራማችን በዚሁ አጠናቀቅን። ማህደር ተፈረደኝ፣ እንደዚሁም የካሜራ ባለሙያው አበበ ኃይሌ አብረናችሁ ቆይታ ግን ሳምንት በተለየ ሙያና ሙያተኛ ፕሮግራማችን እስከምንገናኝ መልካም ሳምንት